ነገ ቬሎ ልንመርጥ የተዘጋጀን ሰዎች ዛሬ ላይ ቀኑ ደርሶ አልሄድም ማለት ምን ማለት ነው? እኔ ነገ ቬሎ መጣለም ብለን ተነጋግረን፣ የሰው ልጅ ሀሳቡን አይቀይርም እንዴ? ቀይራል ነው። ነገ ተነጋግረን ጨረሰን ቅዳሜ ነው ጉዞ ወይንም እሑድ ነው ጉዞ። ዛሬ ላይ መተሽ ነገር ማውራቱ አግባብ አግባብ ነው ወይ? አስፈላጊ አይደለም። በቃ ለምን የማይሆን ከሆነ አልሆንም ነው አለቀ። እኔ ኮርታ አንቺን ለማስደሰት ብዬ ከማንም እንትን እንዳታንሽብኝ ብዬ ነው አይደለ፣ የተሻለ ቦታ ወስጄ አንቺን ለማዝናናት አንቺን ፕሮግራም ከፍ ለማድረግ ነው እንጂ ፕላኔ እዚህ ጋር ደልቶኝ ወይንም ገንዘብ ኖሮኝ ይሄናል እንትን ብዬ አይደለም እኮ። ታውቂያለሽ እንዴት ወይኔ ነገሮችን እያስኬድኩ እንዳለው ማለት ነው። እንዴ ዛሬ ላይ ዝም ብለሽ ከመሬት ተነስተሽ መጥተሽ የእኔን ቅስም ትሰብሪ ያለሽ እንዴ? እኔ ማታ ተነጋግረን እኔ ለነገ ቀጠሮ አስይዤ ምናምን ነገር እዚህ ቤሉ ለመምረጥ ምናምን ተዘጋጅተን አልገባ? እንዴ እንደዚህ ተዘጋጅተን ሁሉ ነገር ጨራርሰን፣ አረ መስማም ነው በእግዚአብሔር። እኔ ሲቀጠል ደግሞ እያመመኝ ነው ራሴ ሲጀመር ሲጨናነቅ እያመመኝ ስለሆነ እንደፈለገች ችግር የለው። ማቲ ይጂ በቃ ምንም ችግር የለውም። እዚሁ እናሳልፋለን። እኔ ሁሉ የለፋሁት ለሷ ብዬ ነው አይደለ። ይህንን ነገር ካልገባት ግን እግዚአብሔር ነው ማለት ይመጫል። እኔ ምንም ችግር የለውም። ሁሉ ሰው አገኝ ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም በጣም ደና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ሐሳብ መጥቼላችሁ ያለሁ ፋሚሊ፣ ሰሞኑን ትንሽ ፕራንክ እኔ ጋር ጠፍቷል እና ያንን ፕራንክ መመለስ አለብኝ። በእርግጥ ባለፈው ካቢል ጋር አንድ ፕራንክ ሰርቻለሁኝ። ዛሬ ደግሞ በድጋሚ ሌላ ተጨማሪ ፕራንክ ይዤላችሁ መጥቻለሁ ማለት ነው ፋሚሊዎች እና ዛሬ እንግዲህ በጣም ከበድ ያለ የምር ከበድ ያለ ነው እንደኔ ሳስበው፣ ከበድ ያለ ነው። ምክንያቱም በእንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ነገር ከኔ አይጠበቅም እና ከበድ ያለ ፕራንክ ነው ላደርገው ያሰብኩት ማለት ነው። ኢሶን ጠርቸዋለሁ። ከኢሶ ጋር ነበረ ፕራንክ ለማድረግ ያሰብኩት። ስለዚህ ኢሶ ተስማምቶልኛል። እሱን ጠርቸ አለው። ፕራንክ ላደርገው ያሰብኩት ደግሞ አብርሽን ነው ማለት ነው። እና ሀሳቡ ምን መሰላችሁ? ያው ታውቃላችሁ ያለንበትን ሁኔታ ብዙ ነገሮች እያስተካከልን ወይም ደግሞ ለሰርጋችን ሽር ጉድ እያልን ያለ ነው። ስለዚህ በዚህ ሁኔታ ውስጥ ደግሞ ሆነን ፕራንኮ እኔ ዱባይ አልሄድም ነው ማለት ይታያችሁ። ፕሮግራሙ የኔና ያብርሽ ነው። በኔና ባብርሽ ፕሮግራም እኔ አልሄድም ማለት አይከብድም? በጣም ከባድ ነው በእውነት። እና እሱም ጭራሽ ነገር አይጠብቅም በእርግጠኝነት ምክንያቱም እኔም እሱም እኩል ነው ማለት እየተሯራጥን ያለ ነው። ለዚህ ፕሮግራም ማለት ነው። አንዳንድ ነገሮችም ማለት አንዳንድ ያስቸገሩ ነገሮች አሉ ምናምን፣ እነሱንም ለማስተካከል እየተሯራጥን ያለ ነው። በእንደዚህ አይነት ሁኔታ ውስጥ ደግሞ እኔ አልሄድም ብሎ ማለት በጣም እንትን ነው፣ አስደንጋጭ ነው በእርግጠኝነት። እና እንደዛ አለዋለሁ ማለት ነው። እንግዲህ የተሳካ ፕራንክ እንደሚሆን አልጠራጠርም። እንደ እንደ ሩጫ ጀመርክ እንዴ? ያርግ ባማራ ዋንጫ በላን ወይስ ወርቅ ላይ ማለት ነው። እንዴት ናችሁ በላችሁ? እስቲ መጀመሪያ አይደለም እንዴ? እኔ እንደዚህ አይነት ቀ እኔ ልታሹተኝ ነው እንዴ እንዴ? አቀባብሎ ለብ እንዳያደርገኝ አሁን የመጨረሻ ነው የሚሆነው። ለማንኛውም ማለት ነው እንዴት ናችሁ ፋሚሊዎች? የሩታ ፋሚሊዎች ደህና ናችሁ ወይ? ሁሉ ሁሉ ሰላም እንዴት ናችሁ ዛሬ? እንግዲህ እኔና ሩታ መተናል ያው ግን እኮ ሰላም አላልከኝም። በሚገርም ሁኔታ ዝም ብለህ ሮጣ መጣ ተሽከረቀ። እኔ እንደዚህ እስከልደኒ አሁን ከእሱ ጋር አንዴ ታርቂያለሁ፣ ደሞ በኋላ ለብ ቢያደርገኝ አስቡት። በዚህ ሰሞን በጣም ስፖርት እየሰራ ነው፣ ምናምን እንትንም ገዝቻለሁ ብሏል። ማነጣጠር የማያስፈልገውን ቤት ሆኖ እኔን ለብ ማድረግ ይችላል። ሶ ለማንኛውም አውርተህ ትጨርስ ነው? ትዝምልህ ገና አልጨርስኩም፣ መጀመርኩ። እሺ ቀጥን። ዛሬ እንግዲህ ፕራንክ ልናደርገው ነው አለች። አልተስማማውም ነበረ። ያው ደሞ ከአሁን በኋላ ቀይ እንዳያበላኝ ማለት ነው። አሁን የመጨረሻ ነው። ከዚህ በላይ እርግጠኛ ነኝ ሚታገሰኝም አይመስለኝም። ለብ እንዳያደርገኝ ፈርቼ ነው እኔ። ዞሮ ዞሮ ግን ምንም ይሁን ምን የሚመጣውን ነገር እንቀበላለን። አትፍራ። ለብ እንዳያደርገኝ ስል ምቋኑ እንደ ምናምን ለብ የሚያደርገኝ እንዳትልኝ አንደሱ ማለት ነው ሶ በአጠቃላይ ጨክኖም ይመታኛል ብዬ አላስብም። ግን ምን እንደሚከሰት እንግዲህ ሁላችንም አብረን እናያለን። ለማንኛውም እንግዲህ ሩታ ዛሬ ፍራንክ እናደርጋለን ብላለች። ፍራንክ ለመጀመሪያ ጊዜ ነው ዛሬ ማደርገው። አዎ፣ ወይኔ ለመጀመሪያ ጊዜ ነው ለካ። ፕራንክ ላይ እንዴት ነኝ እንግዲህ። እንኳን ወደ ፕራንኩ ዓለም በሰላም መጣ፣ እንኳን በደህና ቆያችሁ። ፕራንከሮች ፕራንከሮች ነው የሚባለው። ያው እንግዲህ እኛ ጥሩ ፕራንከር ሆን ፕራንከር ሆነናል ሆናችሁ፣ እኔም እንግዲህ ሆነ ያለው ብዬ ኮቴ በኮቴ እንለምዳለን። ሁሉን ነገር ኮቴ በኮቴ ለመር ነገር የለም። ስለዚህ ሁሉንም ነገር ምንድን ነው እዚህ ዓለም ላይ ስትመጡ ሁሉንም ነገር አውቃችሁ ለምዳችሁ ሳይሆን በትምህርት ኦር ደግሞ ይሄ ቀን ተቀን የምታደርጉት ነገር ነው ወደ አንድ ልምድ ውስጥ የሚከታችሁ። ስለዚህ አዎ በነገራችን ላይ ማለት ነው እንትን ይሄ ተግባር ተግባር ነገሮች ላይ በጣም እንትን ፈጣን ነኝ። ለምሳሌ ኢንተርናሽናል ቲኳንዶ ሰራ ነበር፣ ምናምን ፈጣ ቶሎ ነው እንትን ያልኩት። መኪና መንዳት ላይ በጣም ቶሎ ኳስ ላይ ነው። በቃ አዛንኩት ወይ ለምን ቲኳንዶ ስለሰራው ነው መሰለኝ። ከላይ በቴስታ ወይ በደረት የሚወርደውን ምናምን ከፍ አድርጌ በእግሬ ላሳያቸው፣ እንዴ አንዴ፣ ኧረ ተው፣ ይደነግጣሉ፣ ደሞ ይበተኑ እንዴ እንዴ። ተሰብስበው ያሉ ሰዎች በአጠቃላይ ያው እንግዲህ የፕራንኳንም እንግዲህ በአጭር ጊዜ ትንሽ ቶሎ ለምደን ወደ ፕራንኳ አለም እንደባለቃለን እንደባለቀለን ብዬሽ አስባለሁ። ዛሬ ግን አብርሽ በምን አይነት ፊሊንግ በምን አይነት ስሜት ይቀበለናል? ለምን በጉጉት ሲጠብቀውና እንዲሁም ደግሞ ውድ ተመልካቾቻችን እየጠበቁት የነበረውን ትልቁን የሰርግ ፕሮግራም ዱባይ ላይ እሱን ሰረዝን ስንለው ምን ሊል ይችላል? አሰቡት። መቼም እናንተ ያው ቅራ ይላችሁ እርግጠኛ ነኝ። ያው ለእናንተ ፕራንክ ነው እያልናቸው እናንተ እነግር ናቸዋል። የእሱን ስሜት ነው እንግዲህ አሰባችሁት። ማታ አልተኛው እንጂ ምናምን። አንዴ በጠረባ ካለኝ ማለት ነው እንሳፈፋለሁ። መግቢያውን አየር ላይ ነው መሰረው። አየር ላይ ሰላም፣ ሰላም ቤተሰቦቼ፣ አሁን ያለሁት አየር ላይ ነው። አየር ላይ እንዴት ወጣ አላላችሁኝ ሁሉ እንግዲህ፣ ፕራንክ እሰራለሁ ብዬ አብረሽን አንሳፈው ይኖላል። ሶ ደወለችለት። አይ ጥሩ ነው ጥሩ ነው፣ ደስ ይላል። አው ደውዬለት አለሁኝ እመጣለሁ ብሎኛል። ወዳጅነት ነው ያለሁት ብዬዋለሁ። ስለዚህ እ በጣም እንደሚደነግጥ እኔ እርግጠኛ ነኝ። ለምን ፕራንክ ሲደረግ ማለት ነው ከመምጣቱ ጀምሮ ቅዝቅዝ አውቀን ቅስቅዝ ምናምን ነው የምንለው ወይስ እንደ አብረሽ ምናምን ምናምን ብለን ምናምን እንዴት ነው? አይ ማለት እንዴት መሰለ፣ ለምሳሌ አሁን እንዴት ነው ብለን ቀዝቀዝ ብለን ነው ሰላም ምንለው። ዛሬ እንግዲህ ለአንድ ከበድ ላለ ነገር ነው የጠራው እለዋለሁ። ከዛም በኋላ የወሰንኩትን ውሳኔ ምናምን ላሳውቅ ብዬ አልሄድም ብዬ እለዋለሁ ማለት ነው። ስለዚህ በቃ እንዴት ልበል፣ በጣም ይደነግጣል። በሳት እንደውም ከኔ በላይ እሱ ነው በጣም እየተሯሯጣ ያለው ለዚህ ፕሮግራም። የገምሬ ነው የምላችሁ መጠያየቅ ያለበትን ነገር በቃ ሳይታክት ነው ሁሉ ነገር እያደረገ እየጠያየቀ ያለው በነገራችን ላይ ይቃዣ አላለችኝ። ማታ ተኝቶ እንደ ይቃዣ አላለችኝ። ዱባይ አዎ ዱባይ ነው በቃ ዱባይ ነው። አፉ ላይ ሁላ ዱባይ ነው አለ። በቃ ሩታ ዱባይ መች ነው የምንሄደው? ይላል። እንደ ቅድም አውርተን የለ እንደ ብዬሽ ዞር አለች። ለካ በእንቅልፍልኳ አንድ እዛ እኮ ነው እየቃዠሁ ነው ማለት ነው። አሁን አይ አንድ ላይ እሺ እንደነገርናችሁ ቀን በጣም ጥቂት ቀን ነው የቀረን። ዛሬ ምንድነው ቀን? ወደ አንድ ሳምንት ገደማ ከዚህ በኋላ ዛሬ ምስ መች ነው? ቅዳሜ ኦር እሁድ ወይ ሰኞ እንደዛ ባለው እንመጣለን ማለት ነው። ስለዚህ በዛ ቀን ውስጥ ከእናንተም ጋር እንገናኛለን ብዬ ተስፋ አደርጋለሁ። እንግዲህ መጀመሪያ ስገባ ማየት የምንፈልገው እናንተን ነው። በነገራችን ላይ እንትን ነው ይሳካ ያው የእኛ ሀሳብ ሚያሳካው እሷ የእኛ ሀሳብ እንግዲህ ኦልሬዲ እሁድ ወይ ሰኞ ነው እንመጣለን ብለን ያሰብነው ነው። እንደነገርናችሁ የተወሰነ ውዥንብሮች አሉ። ይሄ ያው ቪዛ ከባድ ነው ምናምን የሚባለው ነገር ምናምን ከተሳካልን እሱ እኛ ነገ ራሱ ነገ ዝም ብለን ነገም አያስፈልግም። አሁን እንደዚሁ ኤርፖርት ሄደን ብንመጣ ደስ ይለን ነበር። ለምን ናፍቃችሁ ነን ጉጉትም ስላለ ምናምን ማለት ነው። ግን ካልተሳካ ካልተሳካ የሚለው ነገር ካፌ ላይ ወጣቆ ያንዴ ንጥፋው ካፌ ላይ አልተሳከ የሚለው ነው ማለት ነው። መጥፎ ነገር መመኘት ጥሩ ስላልሆነ ማለት ነው። ይሳካል ኢንሻአላህ። ካልተሳካ ግን ከሱ ስለሆነ ብሎ ማያዝ ጥሩ ነው። ግን አንድ ይሳካል ብላችሁ ይዛችሁ አንዳንዴ ፌል ያረግ ይችላል። ስለዚህ ፕላን ጥሩ ነው። አንድ አንዴ ቢ የሚባል ነገር አውጡ። እሺ የትኛው ፕሮፖዛል ሲሰራ ያው የሚባለው ነገር ሁሉም ጋር አለ። ስለዚህ እንደዛ ነው እንግዲህ። ከተሳካልን ሰኞ ወይ ማክሰኞ እመጣለን፣ መጣለን አብረሽ የሚየመጣ ነው። ይሶ ዩ ሬዲ? ዩ ሬዲ? አም ሬዲ ዩ ሬዲ? እንደዛሪ ማለት ነው። ያሯሯጠኝ ጉዳይ የለም። ሃይ ወይኔ አብረሽ እንዴና፣ ሰቅ አማ ነው ያው። ሌዲስ ፈርስት ብዬ ነው መቅደም አለባት ለዛ ነው ግን እንደት እንደደከመኝ አሞኛል፣ ደክሞኛል። እግዚአብሔር ራሴን ልፈነዳ ነው። ያው ጭንቀት ነው። አይዞክ፣ ያጋጥማል። ያው አንዳንድ ጊዜ ወንድ ልጅ ስትሆኑ ኃላፊነት የሚባለው ነገር ትንሽ ያስጨንቃል እና በዚህ ሰሞን ኪሎ የቀነሰውላ ራሴን አመመኝ። ያው ዲገይ ታምም ያለው እና ደህና ናችሁ? ምንድን ነው አስቸኩላችሁ እየጠራችሁ እንደው ምንድን ነው ዝም ዝም አላችሁ? አይ የሆነ ነገር ልናወራ ካስበን ምንድን ነው

የሆነ በቃ እኔ ውሳኔን እንድቀይር ያደረገኝ ነገር አለ። ልነግር እኮ ነው። እና እና ውሳኔን እንድቀይር ያደረገኝ ነገር አለ። ውሳኔ የቀየርኩት ውሳኔ ደግሞ ምን መሰለክ፣ ያው ሰሞኑን ያለው ሽር ጉድ ምናምን እንዳለው ሆኖ በእንደዚህ አይነት ሁኔታ ውስጥ እኔ ሀሳብ መቀየሩ በጣም አስፈላጊ ነው ብዬ ባላስብም፣ ግን ደግሞ ግዴታ ሆኖ ስላገኘሁት ሀሳቤን ቀይሬያለሁ። ዱባይ ልንሄድ የነበረውን ነገር ትቼዋለሁ። እኔ አልሄድም። ለምን በቃ ሄድ አልፈልግም። አስፈላጊ ይመስሉ አልታየኝም። እዛ ድረስ ሄዶ ምናምን ሌላ ነገር መፍጠሩ ተገቢ ነው ብዬ አላስብም። አስፈላጊ ኦልሬዲ ሁሉንም ፕሮሰስ ጨርሰናል። ወረ ወደ መገባደዱ እያለ ነው፣ ግን የሆነ አንድ የሚቀረን ነገር አለ። እሱም እስከሚስተካከል ድረስ እኔ

የተፈጠረውን ነገር ማ ቀስ እያልኩኝ ቀስ እያልኩኝ ያስረዳሃለሁ። አብሽ አሁን ከነገረች አንተም ውሳኔውን እያሰብነው አሁን እናንተ ነን፣ ይህንን ውሳኔ የወሰንነው እናንተ ነን። ከዛ ደግሞ ሲቀጥል ደግሞ በሱ ፊት መናገሮች ለምን አስፈለገ? ይሳቅ እኮ እኔ እናንቺ መሀል ምንም አያገባውም። እኔና አንቺ ነን፣ መጨረስ ካለብን መጨረስ ያለብን። ሲቀጥል ካሜራ እንትን ብለሽ ምናምን ችግር የለውም። ስለፈራሁኝ ነው ያው ጥያቄ እንዳይፈጠር ብዬ ነው። ምን ነገር አታውሪ። ምንድን ነው? ምን ነግሪኝ እንዴ? አንቺ ሰው እየጠበቀን ኩኖ ዘ ያለው አይደል እኮ ጥያቄ ነው ይፋር ገነ ሚዲያ ላይ ወጥተን ከተናገሩን በኋላ ምናምን ዛሬ ላይ እንቅር ምናምን ታያለሽ እንዴ ጥያቄ ነው አንተ ኮ ሄደን ኢንጆይ አድርገን መምጣት ይችላል ነገር ግን ማለት እኔ ብቻ ነው ኢንጆይ አድርገን የመጣው እዚህ ጋርም ካሜራ የደቀንኩት ለምን ቀራችሁ የሚለው ነገር ጥያቄ እንዳይፈጥርባቸው ስለፈለኩኝ እንጂ በስልክም ሆነ ወይ ደግሞ በአካል አንተን አግኝቼ መናእንዳንች በተደጋጋሚ እኮ ቀጥረናቸው ቀርተናል፣ አይደለ? ዱባይ እንሄዳለን የተባለው የነበረው የዛሬ ሁለት ወር ምናምን ይሆናል፣ ሶስት ወር ይሆናል አይደለ? እኔ አሁን የሁሉ ኩታ ሄደን ምናምን ነገር ዛሬ ላይ አልሄድም ምናምን ነገር ትያለሽ እንዴ? ማይሆን ነገር ከተፈጠረስ፣ ግዴታ ነው እንዴ እኮ። ምን ተፈጠረ? ሰው ሞተዋል? የሞተ ካለ እሺ በቃ እንቀራለን፣ ቀን እንቀይራለን። እንዲህ ሰላም ከሆነ ለምድረም እንቀይረው። እንዴ፣ ኢሳቅ፣ እየደገፍከው ነው ሐሳቧን? በእርግጥ እኔ አንተ አንተ እደግፍም እሷን ነው ነው አይደለም አሁን ስለዚህ አሁን አንተ ትክክል ነህ። እኔ ትክክል እኔ ትክክል ነኝ መጀመሪያ ቻልኩኝ እና ታሪያ ተስማምታ ያላት ቆኖ ነው የሚጠው አይደለም። ይውልህ የእናንተም ደስታ ነው። በዛ ላይ ደግሞ የወዳጆች የወዳጆችም እኮ ደስታ ነው አይደል? እንዴ እሱ ተስማምቶ ተስማምቶልኝ ምናምን አይደለም። በዚህ ሀሳብ እሱም ተስማምቶ ሳይሆን፣ ነገር ግን በቃ እኔ ስለፈራሁኝ ባከባብረኝ ይህ ስላልኩት ነው እሱ የመጣው እንጂ እዚች ጋር እሱ ተወቃሽ የሚሆንበት ነው። ሩታ ማይሆን ወሬ አታውሪ። ተረጋግረን ጨርሰናል አይደል? ነገ ቤሎ ልንመርጥ የተዘጋጀን ሰዎች ዛሬ ላይ ቀኑ ደርሶ አይደል ማለት ምን ማለት ነው? እኔ ነገር ቢሆን መጣለም ብለን ተነጋግረናል። የሰው ልጅ ሀሳቡን አይቀይርም እንዴ? ለምንድን ነው የምትቀይሪው? የፈጣሪ ሀሳብ ነው እንዴ? የሰው የሰው ሀሳብ ነው እንዴ? አንቺ አምሻል አይደል ብለን ተነጋግረን ጨርሰን አይደለ? ከዛ ቅዳሜ ነው ጉዞ ወይንም እሁድ ነው ጉዞ። እኔ ምን እየሆንሽ ነው ያለሽው? እሱንማ ስፔሲፊክ ቀኑን እኮ አብረሽ እንትን ነው። ምን መሰለህ? ወይ እሁድ ወይ ሰኞ ነው የተባለው። እሱንም እርግጠኛ አይደለንም። እርግጠኛ ነን አልኩሽ አይደለ እኔ ጨረስኩኝ እኮ በራሴ መንገድ ጉዳዩን፣ እዚህ በዚህ በኩል እንኳን ባልችል በዱባይ በኩል ነገሮችን ለማስጨረስ እየሞከርኩኝ ነው አይደል ያለሁት። ዛሬ ላይ መጥተሽ ይህንን ነገር ማውራቱ አግባብ ነው ላንቺ አግባብ ነው ወይ? ምንም አስፈላጊ አይደለም። በቃ ምንም አስፈላጊ አይደለም። ምን ተጨናነቀው? በቃ የማይሆን ከሆነ አልሆንም ነው አለቀ። እንዴ እኔ ተጨናንቄ ያለሁ ብዬሻለሁ? እንዴ እኔ እኮ ኩርታዬ አንቺን ለማስደሰት ብዬ ከማንም እንትን እንዳትይ፣ እንዳታንሽብኝ ብዬ ነው አይደል የተሻለ ቦታ ወስጄ አንቺን ለማዝናናት ያንቺን ፕሮግራም ከፍ ለማድረግ ነው እንጂ ፕላኔ እዚህ ጋር ደልቶኝ ወይንም ገንዘብ ኖሮኝ ይሄና ለእንትም ይያ አይደለም እኮ ታውቂያለሽ፣ ነገሮችን እያስኬድኩ እንዳለው ማለት ነው። እንደ ዛሬ ላይ ዝም ብለሽ ከመሬት ተነስተሽ መተሽ የኔን ቅስም ትሰብሪያለሽ እንዴ? እኔ እኮ አንቺ ደስተኛ እንድትሆኚልኝ፣ እንዲሁም የተሻለ ቦታ ወስጄ ባዝናናሽ የተሻለ ቦታ ፕሮግራማችን ቢሆን

አንተ ተረጋጋና፣ ማለት ነው አክቦ እንድታወራኝ አልፈልግም። ታዋ እስቲ በቃ ቢያንስ አንተ የሁሉ ነገር እንዲትወኝ ነገሮችን ለማስተካከል እየሞከርኩ እንዳለው ታውቃለህ አይደለ? በስንት መከራ ነገሮችን ለማስተካከል እዚህ እዚያ እየተሯሯጥኩኝ ነው አይደለ? ያለው ቢያንስ እንኳን አይታችሁ ነገሮችን በላይ ነገር እንዴ የተሻለማ ነው ብዬ እኮ ነው እየሰማኋቸው ያለሁት አይደለ፣ ግን ደግሞ ምንም የምታወሩት ነገር ደስ አይልም። እንዴ ይስሀቅ አንተ ራስህ አስበው፣ እኔ እንደ ወንድ ልጅ ሆነ በእኔ ቦታ ሆነ አስበው። ቀን ደርሶ ሁሉ ነገር ተዘጋጅቶ ጨርሰን አን አልሄድም ማለት አግባብ ነው? ትክክል ነው? እኔ ለሷ ጤናዋ ልክ አይደለም ካረለም ብዬ ነው ማስበው እንጂ ጤነኛ የሆነ ሰው ይሄን ነገር አያደርግም። ይተስባል። ይሄ ከጤና ጋር የሚገናኝ ነገር አይደለም ነው። ከዚህ በላይ አይደለም አይ፣ ዱባይ መሄድ እኮ ቢግድል እኮ አይደለም ሀቢቢ እኮ አይደለም ግን ደግሞ በቃ አንደኛ የኛ ኦዲንስ፣ የምንወዳቸው ኦዲንስ በቃ ጠርተውናል። ኦኬ እኛም ደግሞ በቃ እዛ ጋር የሆነ ወጭ ላለማውጣት የሆነ ነገር ምናምን ብፈልግ ሌላ ቦታ ነገር እንዴ ይሄንንም አትርሳ። ግን አሁን በቃ የሆነ ችግር ውስጥ ገብታለች፣ የሆነ ሁኔታ ውስጥ ገብታለች እኮ። ችግሯ ምንድነው አሁን? በሰው ፊት ነገርማ በኋላ እነግርሃለሁ። ለሱም ቢሆን ወንድ ልጅ እሷን እኮ ዘርበኝ ማውራት እንችላለን አይደል? አዲስ ነገር ውስጥ አዲስ ነገር ሊፈጠር አይችልም። ከአንተ ጋር አውርታ ገባህ። እኔ ማታ ተነጋግረን ምናምን ነገር እዚህ ቤሎ ለመምረጥ ምናምን ተዘጋጅተን አልገባ እ እንደዚህ ተዘጋጅተን ሁሉ ነገር ጨራርሰን አረስማ ነው። በእግዚአብሔር ሲጨናነቅ ስለሆነ ችግር የለውም። ችግር እናሳልፋለን። ትንሽ ይገፋ ነው አይደለ ጊዜ ይገፋ። እስኪ ስታከል አሁን እንደዛ ብቻ ሳይሆን እዚህ ብዙ ነገሮች በቃ ማለት ከም የጠበቅነው ሌላ ምንድን ነው የሆነ ያለው ደግሞ ነገር ሌላ የሆነ ነውና እንዳሰብነው ነገሮች ይሄዱ አይደለም። ፌ የሆነ ፌል እያረገብን ያለ ሀብል ሊያረጋብን ያለ ነገር አለ። እሱንም ያሳካው በቃ አሰብን አልተሳካም፣ አልተሳካም። ኔክስት ታይም እንሞክራለን። አለቀ። ግን አሁን በቻልኩ አቅም ነገሮችን ለማስተካከል እየሞከርኩ ነው። ከግማሽ ፐርሰንት በላይ ጥሩ ነገሮችን አድርገሃል፣ ና እንጂ አብረን ሁሉ የለፋሁት ለእሷ ብዬ ነው አይደለ? ይሄንን ነገር ካልገባት ግን እግዚአብሔር ነው በል። ይመጫል እኔ ምንም ችግር ወይኔ ጉዴ! እኔ እንደዚህ ይፈጠራል ብዬ አልጠበኩም፣ ታውቃላችሁ። ወይኔ ጉዴ! እኔ የምሬ ነው የምላችሁ። በጣም መጥፎ ነገር ነው ያደረኩት። እሺ ተገቢ አይደለም ያደረኩት ነገር። በቃ ንንጃ፣ ምን ብዬ ነው የምነግረው? አሁን በጣም ተናዷል።

ይቅርታ እኮ አልኩ እሺ፣ ይቅርታ ይቅርታ ይቅርታ። ካልተቀበልክ እንደዚህ አይነት ስራን ከምናምን አትስሪ። በቃ አሁን የደስታ ጊዜ ነው አይደል? በቃ ጥሩ ጥሩ ነገር ደስ የሚሉ ነገር እሺ። በቃ ይቅርታ ነገር መስራት ይቻላል። እንደገና እዚህ ጋር ሆነ። የሰው ልጅ ደግሞ ደስታ ማብዛት የለበትም። ትንሽ ደግሞ ደስታው ሲበዛ ወደ መጥፎ ነገር እንዳይሄድ ረገብ ማለት አለብሽ። እሺ ወጣ ነው ጥሩ ነው በቀርሽ ተቀባ ነው ነገር ያለሽ

እንደዚህ ነው። እንደዚህ ነው ወጥ ብጨልፍ እኮ ነው የምትመስለው። ምንድን ነው የምልህ እየሆንኩ ነው ያለሁት፣ በእናታችሁ እየ አሁን የከብደው ነው እንዳሰብራት ቀስ ብለህ ነው

ወይኔ ነፍስ አይማርም። እኔ በእንደዚህ ሰዓት እንደዚህ አይነት ፕራንክ በጣም በጣም ከባድ ፕራንክ ነው። ያስፈራል። ፊቱ እራሱ ያስፈራል። በጣም ተናዶብኛል። ያስፈራል። ብቻ ግን ፕራንኩ ዋናው ነው መሳካቱ ነው። ተሳክቶልናል። በኋላ ደግሞ በደንብ ሰባብ ብለው ራስ ምታቱ ይጠፋል። የመልስ ምት እንዳይሰጠን እንጂ ህመሙም ይጠፋል። አይ አይሰጠንም፣ እርግጠኛ ነኝ። ህመሙም ይጠፋል። ራስ ምታቱ በሁሉም ነገር ስለሚረሳው እናንተ እንዳትጨናነቁ እኔ ግን በቃ ይሄ ይቅርታ፣ እናንተንም ይቅርታ ማለት በእንደዚህ አይነት በዚህ ልክ ይናደዳል ብዬ ኤክስፔክት አላረኩም፣ አልጠበኩም። ግን በቃ ሆነ፣ አንዴ አንዴ ሆኗል። ሶሪ አንተንም፣ ሶሪ አንተንም፣ ሶሪ እንትን አልሁት። በጣም ተጫኖ እሱንም ማለት ተቆጣው፣ እንዴት ተስማማለህ ምናምን አለው። ግን በቃ ፕራንክ መሆኑን ስንነግረው ራሱ የምር እየተናደደብን ነበረ። ፕራንኩ ተሳክቷል። ፕራንኩ ኦልሬዲ ተሳክቷል። ኦልሬዲ ፕራንኩ ተሳክቷል እና ዋናው መሳካቱን ነው የምንፈልገው። ስለዚህ እንወዳቸዋለን። አሁን እኔ ግን እየፈራው ነው፣ እንዴት ነው የማናገረው? እሱ ችግር የለም፣ ወንድ ልጅ እኮ ችግር የለም። ፍቅረኛው አንዴ ስታክፈው እዚህ እስከገባ በቃ አለቀ። ሁሉም ነገር እርሴት ላላችሁ እና ውድ ቤተሰቦቼ ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። እጅግ በጣም አድርጌ እወዳችኋለሁ። እንግዲህ ነገሮች ካሰብናቸው በላይ ጥሩ የሆኑ ነው ያሉት። እንግዲህ ከዚህ በኋላ ያሉትም ነገር መልካም እንደሚሆኑ ተስፋ አድርጋለሁኝ። ያሰብነው ሀሳብ እንደሚሳካም ተስፋ አድርጋለሁኝ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እስከምንገናኝ ድረስ